አብረን ታሪክ መስራት አለብን። ከአንተ ጋር መምጣቴ ነው የሚያናድደው። ደግሞ እንዴት ይኸው ሚስጥር አወጣብኛት በዚህ አጭር ጊዜ ውስጥ የወደዳችሁ ታላችሁ፣ ተቀባይነት ያገኘ ልጅ ነው እና ፍፄ የጋራችሁ ማለት ነው። ምን ላድርግ፣ ኮሜንት አይቼ ነው። እሺ፣ ዝም በይ። ወይኔ ቺ ነገረኛ ልጅ። አንተ አትፈርሺ። ለነገር ለነገር ሲሆን ነው የምታፍረው። ሰላም በልሽ። ነገረኛ ነኝ እንዴ? እንዴ ምን እንደ ስላደለ አደለው። ሰላም ሰላም

እኔ ዛሬ ለነገር አይደለም የመጣሁት። ለምንድነው? ለሰላም ነው፣ ደስ ለሚል ነገር ነው። በጣም ብዙ ቤተሰቦቻችን የሚጠብቁት ነገር ነው። ይህን ደስታ ከመናገራችን በግን ማለት ነው እነሱ መጀመሪያ ወሬውን መስማት ከፈለጉ ላይክ፣ ሼር፣ ሰብስክራይብ ያድርጉ። በቅድሚያ ሰብስክራይብ፣ ከዛ ላይክ። ብቻ አዳርሱት፣ ብዙ ቤተሰብ አለን። በጣም ብዙ ቤተሰብ አለን። ብቻ አዳርሱት። ለማን እንደሆነ ምናምን እንናገራለን። ሲቀጥል ደግሞ አንዳንድ ቦታ እያየሁ ነው እና አይሚም አለባት እኔም አለብኝ መሰለኝ። አይ ቲንክ ቻናል ማለት ነው። እኛ ያለን ዩቲዩብ አንድ ቻናል ነው አይደል? አዎ፣ አይሚም በራሱ አንድ ቻናል፣ እኔም አንድ ቻናል። ሌላ ዩቲዩብ ቻናል የለንም አይደለ? እንዳትሳሳቱ። ብዙዎቻችሁ የምር ቆይ፣ እውነት በጣም እየተሰማን ነው። እኛ ቻናል የለንም ለማለት ያለው ነው። ሰው ኮሜንት እየጻፉ ሌላም ሶቢ ኮሜንት እየጻፉ ምናምን እያየን ነበር። ና ያ ቻናል ይ አደለም እየረሳት ነው ይመር ብዙ ጊዜ ይናገራለሁ እያልኩ እየረሳት ነው። እና ዛሬ ልናገር ብዬ ነው። እና እንዳትረሱት፣ ሁላችሁም አዳርሱት፣ ተናገሩ። አንድ ቻናል ና ያለን ዩትዩብ ማለት ነው። ቲክታክም አንድ ቻናል ና ያለኝ ምንም የለኝም ከአንዳንድ ቻናል ውጪ። ብዙዎቻችሁ ግራ አይባላችሁ። የለኝም ሳይሆን የለንም። በለኔየለኝምእንዳሰብ ተናገር የለንም። አሁን ተረጋገሸ። አዎ ተረጋጋው። በጣም ልበጠብጠው ነበር። ልበጠብጠው ነበረ ለምንደሆነ ታቃላ በጣም ብዙ ጊዜ እንደዚህ አይነት ነገር እያየው ስለሆነ አብዛኞቻቸው ደግሞ ኦዲንሶች እኛ ነው እኛ እየመሰል ናችሁ። እና እኛ አደለንም እኛ ቻናል ያለን እና ደግሞ የእኛ ቻናል ከመስሏችሁ ሌላ ቻናል ላይ ሄዳችሁ ያው የእኛን ፎቶ ምናምን ስለሚጠቀሙ እናንተ ማድረግ ያለባችሁ ምንድን ነው? ቀጥታ ያው አዲስም ቻናል ከፈትን ምንም አለን መቼም፣ እኛው በእኛው ሼር እንደራረጋለን። ስለዚህ ሼር የተደረገበት ቦታ ላይ ለምሳሌ እኔ ቤት ሼር ይደረጋል፣ ብሩክ ቤት ሼር ይደረጋል ሌሎችን ቤት ሼር ሊደረግ ይችላል። እኛው ጋር ሄዳችሁ ማየት ያን አዲስ ቻናል ማግኘት ከፈለጋችሁ ማለት ነው። ስለዚህ ሌላ ቦታ መሄድ አይጠበቅባችሁም ማለት ነው። ምንም አዲስ ቻናል የለንም ግር እንዳይላችሁ። ዛሬ መጣ ነው፣ በሁላችሁም ጥያቄ መሰረት በጣም ብዙ ነበረ በጣም ብዙ በአገርማችሁ ብዙ የሁሉ ጥያቄ ኖሮ በጣም ብዙ ሰብስክራይብ የምጠብቅበት ቤት ነው እና ታሪክ እንሰራለን በድጋሚ እስካሁን አይ ቲንክ የተሰበረ ምንም ሪከርድ የለም እስካሁን በወንድሜ ነው ሪከርዱ ሁለተኛ ማን አንቺ ነሽ አንደኛ እኔ ነኝ አለምን ሁለተኛ እኔ ነኝ ወንድምህ አንደኛ ነው አንደኛ በሰብስክራይብ በአንድ ቪዲዮ ዋን ዴይ ሰላሳ ምናምን በነገራችን ላይ ያው ጊዜ መጣና ሻረው ነው እንጂ በሰዓቱ ነው የነበርኩ አንደኛ ጊዜ ነበር በሰዓቱ ማለት ጊዜ ነበርኩኝ ከዛ ን አብቶ የተቆጣጥሮታል ጊዜ ሆነ ና እስኪ ያሁኑን ታይም ደግሞ ማን እንደሚቆጣጠረው አምናለ። አይ በጣም ብዙ የሚወዱት ፍፄን ተናገርኩ። ወይኔ ያመለጠኝ እ ምን ይሻለኛል ወደ ምን ይሻለኛል፣ ትላለች። እኔ እኮ ነኝ ያመለጠኝ ምን ይሻላል ብዬ እኮ ምን ይሻልሃል? እኔ ከአንተ ጋር መምጣት ነው የሚያናድደው ደግሞ እንዴት። ይኸው ሚስጥር አወጣብኛ። ትንሽ ጓጉ ብዬ ነበር። አረ በጣም ጓጓችሁ። በጣም ብዙ ጓጉ። በቃ ንገራቸው። እሺ ይሄ ቻናል የፍጼ ነው። ሰብስክራይብ እና ለፍጼ ቻናል ከፍተንለት ነው። እና ቤተሰብ በጣም በእውነት በጣም ወደው ወንድሜ፣ ጓደኛዬ ነው ሀይሚን በአጭር ጊዜ ውስጥ ጥሩ ልጅ እንደሆነ እያወቅሽ ይመስለኛል። ፍፄ ምን አይነ ልጅ? አረ እንዴ ባለ ውለታይ ሁለት ገና ሲመጣ ጀምሮ ባለ ውለታይ ነው እና በዚህ አጋጣሚ በራስህ በአዲሱ ቤት እስኪ ቴንኪዩ ልበልህ። አመሰግናለሁ። ምክንያቱም ማለት ነው ትዝ ይለሃል የሆነ ሰዓት ላይ አንተን በፕራንክ ያጨናነቅኩ ጊዜ ጠርቼው አክብሮኝ መጥቶ ምናምን ስራውን ትቶ ፕሮግራሙን ትቶ መጥቶ ምናምን ከዛ በቃ ብቻ ጨጓሪ ኔ ላጣችኝ ረስቼላችኋለሁ። እና ደግሞ የዚህ ቤት ሶስተኛ ሰብስክራይብ ነኔ ከተከፈተ ሶስተኛ አንደኛ ቤኪ ነው። አራተኛ ኔ ልታደርጊ ገና አንደኛ ቤኪ ነው። ሁለት ማን እንደሆነ አላውቅም። ሶስት ኔ ነኝ እና ደስ ብሎኛል ሶስተኛ በመሆኔ። አራተኛ ኔ ይሄው ሽኩላ ክልኛ ምንሽ አልክም። ብዙ እያርጉና የእኛ ቤተሰቦች ይቀድሙሻል ሁለት ቁርምጭ ሁለት ቁርምጭ ብቻ ቤተሰብ ሰብስክራይብ አድርጉትና ታሪክ እንደምንሰራ አምናለሁ። በጣም ብዙ ነን፣ አይደለም? በጣም ከበቂ በላይ ነው። በጣም ብዙ ፍፄን በዚህ አጭር ጊዜ ውስጥ ይወደዳችሁታላችሁ፣ ተቀባይነት ያገኘ ልጅ ነው እና ፍፄ የጋራችሁ ማለት ነው። ብቻ የበሬ ነው። ሲሪየስ፣ በጣም ይገርምላር። ኮሜንት አይቼ ነው። እሺ፣ ዝም በይ። ወይኔ፣ ቺ ነገረኛ ልጅ፣ እረፊ በቃ፣ እንዳላበላሽ ሊጸጉሽ ረፊሽ፣ በቃ ዝም እላለሁ። ወይኔ፣ ተነስቶባታል ዛሬ። አሳቂ እና የምር በጣም እንደሚሰራ አምናለሁ። ወንድሜ ና በጣም ወደ ጓደኛዬ ነው መቤቴ ብቻ ሰብስክራይብ አድርጉትና ትልቅ ደረጃ እንደምታደርሱ ተስፋ አደርጋለሁ። እኛም ፍፄ ከጎንነን በምትፈልገት ሰዓት አለን እና ሰርተህ በርትተህ እንደምናይ ተስፋ አለኝ። ሲጀመር እምነት አለኝ በአንተ ና ጠንክረህ እንደምትሰራ መቶ ፐርሰንት እርግጠኛ ነኝ። እና ደግሞ ትልቁ ስጦታ ሰብስክራይብ ማለት እኛ ያው ትንሹን ከፍተን ምናምን ሰተኗል ትልቁን ደግሞ እናንተ ስጡት። ኛ ውድ ቤተሰቦች በጣም እንደምትወዱት በጣም እንደምታከብሩት በጣም እንደሚመቻቸው አውቃለሁ እና ቤተሰቦቼ ሰብስክራይብ አርጉትኛ የኔና የሀይሜ እና የሁላችንም ፋሚሊዎች ሰብስክራይብ አድርጋ በጣም ብዙ ነን። ኦልሞስት እኔ ሁለት መቶ ሺ አንቺም ወደ መቶ ሰማኒያ ሺ አለሽ እና ያ ሁሉ ፋሚሊ ሁሉም ሰብስክራይብ ያደረገው አስቢም። እና በዚህ ቪዲዮ የምር በጣም ብዙ ነው የምጠብቀው በጣም ብዙ ከበቂ በላይ ስለሆነ ነው። አሳፍራችሁን አታቁም። ኮንፊደንስ አለኝ በእናንተ መቶ ፐርሰንት ኮንፊደንስ አለ። የትም ብሄድ እናንተን ይዤ አላፍርም። እና ከፈትለትም እያሉ ስለነበረ የሁላችሁን ፍላጎት ነው በጣም መጠብቀው ቻናል ነው በእውነት የፍፄን ቻናል በጣም መጠብቀው ቻናል ነው። እና ፍፄን ጠርተነዋል ይመጣል። ያሱ ደስ ይለዋል እያስባሉ አምናለሁ። ግን ይጠብቀዋል አይጠብቀውም። ጊዜ አሁን አይመስለውም እሱም እና እና እናንተ ፍፄ እስኪመጣ አብራችሁን ቆዩ። እስከዛ ሰብስክራይብ አድርጉት። በእውነት ይህ ቻናል እኔ እንጃ ዋንዴ፣ ቢያንስ ከአስር ሺህ በላይ መሆን አለበት። ከዛ በላይ ነው መጠብቀው ብያቸዋለሁ። ሪከርዱን ሰብረን ታሪክ መስራት አለብን። አደላ በአንድ ቪዲዮ ኢትዮጵያ ውስጥ አለ አዱን እኔ ማውቀው የለም በእኛ ጀማ የሀብቴ ነው ያለው እና የሀብቴን ሪከርዱን ላይ ቢሰበር ደስ ይለኛል። ምክንያቱም ፍፄ የሚገባው ምርጥ ሰው ነው አደለ እንዲህ በጣም በጣም ምርጥ ሰው ስለሆነ ቤተሰቦች እናንተ በሰብስክራይብ አግዙን። እኔም አድርጌ ያለው ቅመማ መሆን አስደረጋታለሁ

አቀፋት። ለምን አቀፍከኝ አለው። ከዛ ፍቅር ሚሰጠው መስጠትን አያቅም። ምን ምር አረ፣ መስጠትን አይደለም መቀበልን አያቅም ነው ያልኩት። ምን አይነት አባባል ነው ምትለው? እንደዚህ መርቂያቸው ብላይ ነበረ። መርቂልኛና ቤተሰቦቼ። ከዛ ሰብስክራይብ አድርጉ እሺ። ያው እንግዲህ እጃችሁን ለሰብስክራይብ ፈታ፣ አሜን። ለላይክ ይፈታ፣ አሜን ለቢዩ አይናችሁ ይከፈት። በቃ ይህ ደግሞ ዋናው ነገር ጤና ነው። ጤና ይስጣችሁ፣ ረጅም ጤናና እድሜ ይስጣችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። ሁላችሁ ነው እሺ። ኒሽ ዋሀሜድ ፍኪልኛ የኔ ብርሃን የኔ መብራ ኩራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል፣ ልፍራለሁ ስትኖሪልኝ ደስ ይለኛል፣ ልደፍራለሁ ፍኪልኛ የኔ በርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራ! መሸት ሲል ይጨንቀኛል ልፍራለው ስትኖሪልኝ ደስ ይለኛል ልደፍራለው አልነጋ ሲል ጥፍ ሲሆን ሲረዝም ሌሊቱ አልነጋ ሲል ሲወሳሰብ ፍቅር ስሌቱ አንቺ ኮነሽ በዚህ ሰዓት መድኃኒቱ አስተማማኝ የደስታዬ መሰረቱ የጎጆ የቤቴ ፋኖስ ኩራዜ ነሽ መብራቴ፣ አንቺ ነሽ ፍቅር እምነት ህወቴ። እኔማ ያንቺን ጠረን አርሳ አባት እንዴት ነሽ እንዴት ነክ ሰላም እንዴት ናችሁ? ውድ ቤተሰቦቻችን። አንተ አትፈርሽ። ለነገር ለነገር ሲሆን ነው የምታፍረው። ሰላም በልሽ። ነገረኛ ነኝ ዛሬ ምላሳ ማርያም ዝም በል ጸባይኛ አይደለም ዝም በል። ምን እኔ ነኝ የማውቀው የማውቀው የማውቀው አንቺ ነሽ። አብረው አደጉ አንቺ ነሽ። ዝም በል። ምን አደረግኩ? ሻይሚ ሌባ ሰርቀኸኛል። ሌላ ማይስተር እሺ፣ ሰላም በለው። አናፈቀም ካሜራ ላይ ጠፋሁ እኮ ጌታ። ብዙ ሰው ናፍቆኛል። ዝም ብ ቆይ፣ መጀመሪያ ለኔ ይመልስልኝ እንዴ። ታከርጎኛል ምን አርጎኛል? ያል የምን ሀክ ቻናሌ ፍጹም ልችምንመረ ነው የምር ቻናሌ ሀክ አርጎታል። ደግሞ እኮ የማይታወቅ መስሎት ነው፣ እሱ መሆኑ እሱ መሆኑ ማለት ነው። ሌባ እንጂ የምር ሰ አሁን መልስ ሀክ እንዴት እንደሚደረግ አሳየኝ እና ያንተን አቅርታ ታደርጊ ዛሬ ነገር ነገር አውቃ ነው። ኧረ አትደንግጪ። እሱ ፌስቡክ ምናምን መክፈት ነው። እግዚአብሔር ነገር እሺ፣ ቀጥሉ። አንቺ ድብድብ ልትሺ ነው መሰለኝ። ከተላጅ ጀምሮ የሆነ ነገር ኦፕን አድርጋለች። ይ አር አደለም በቃ ቀጥሉ። እሺ፣ እንዳሁልክ